ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና አመጣችሁ። ዛሬ ደግሞ ኤን 2 ቀን ሶስት ቀን አማርኛ ትምህርቶች ያየን ሲሆን ዛሬ ደግሞ አማርኛ በእንግሊዘኛ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ ድረስ አብራች በመከታተል የዚህ ትምህርት ተጠቃሚ ሆነው እንዲሁም ለሌሎች ሰዎች እንደዚህ የትምህርት እንደሌለ ለማያውቁ ሰዎች ሸር አድርጉላቸው። በአካባቢ ላላችሁ ሰዎች ሁሉ ሸር አድርጉላቸው። ይሄ ሸር መደረጉ ደግሞ ለሌሎች ሰዎች ይሄ ትምህርት መማር ፈልገው ላጡት እንዲዳረስ ይሆናል ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑም ለቀው ቪዲዮ ለእናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንዲሁም በልዩ እገዛ ክትትል እየተደረገላችሁ መማር ምትፈልጉ ከሆነ በየኦንላይን ትምህርት መማር ምትፈልጉ ከሆነ እዚህ ስክሪኑ ጋር ባስቀምጥኩላችሁ ስልክ ቁጥር ኢማ፣ ዋትስአፕ፣ ቴሌግራም በየትኛውን ቁጥር ደውላችሁ መናገር ትችላላችሁ መናገር ትችላላችሁ ማለት ነው። እኛ ከልዩ እገዛ ጋር ትምህርቱን የምንሰጥ ይሆናል ማለት ነው። እናንተ እስከመጨረሻ ድረስ እስከመጨረሻ ድረስ ወሳኝ ትምህርት ስለሆነ አብራችሁ ይቆዩ ማለት ነው። እሺ ጀምር። እዚህ ጋር እንደምታዩት እንግዲህ የነኑ አራተኛ ፊደል እና ከናቀጡ ላይ ፈፉ ስድስተኛ ፊደል ፍ አለና ናፍ እና የቀቁ መጨረሻ ፊደል ቆ ናፍ ቆ እና የተቱ ስድስተኛ ፊደል ት ናፍ ቆ ት ና ፍ ቆት ናፍቆት ናፍቆት የሚለውን በእንግሊዘኛ ስንጽፎ ማለት ነው። እና የሚለው ኤን ኤ ነው። የለነኑ ኤንን ስለምንጠቀም ኤን ኤ፣ ናፍቆት ለሚለው ኤን ኤ ይሆናል ማለት ነው። ኤን ኤ ከኤን ኤ ቀጥሎ ፍ አለ። ለፍ ደሞ ማለት ነው ኤፍ። ለፍ ደግሞ ኤፍ እንጠቀማለን። ምክንያቱም ፍ ስድስተኛ ፊደል ስለሆነ አናባቢ የለው። ቆ ለሚለው ደግሞ ኪው ኦ፣ ቆ ለሚለው ኪው ኦ። ቆ መጨረሻ ፊደል ስለሆነ አናባቢው ኦ ነው የሆነው ማለት ነው። እና ቲ ያለ ለት ደግሞ ቲ ቲ ብቻ የሆነበት ምክንያት ያለ አናባቢ የሆነበት ምክንያት ያው ስድስተኛ ፊደል ስለሆነ ነው ማለት ነው። ስለዚህ ናፍቆት ሲጻፍ ኤንኤ ኤ ኤን ኤፍ ኪውኦ ቲ፣ ና ለሚለው ኤን ኤ፣ ፍ ለሚለው ፍ፣ ቆ ለሚለው ኪውኦ ኦ፣ ቲ ለሚለው ደግሞ ቲ፣ ናፍቆት እንደዚህ ይጻፋል ማለት ነው። ከዛ ቀጥሎ ደግሞ ከናፍቆት የሚለው ቀጥሎ ደግሞ እዚህ ጋር የመሙ ፊደል መጀመሪያ ፊደል መ አለ። መ ከመቀጥሎ የበው አራተኛ ፊደል ዋ መዋ የደዱ መጀመሪያ ፊደል ደ መዋደ የደዱ ስድስተኛ ፊደል ድ መዋደ ድ መ ዋደ ድ መዋደ ድ መዋደ ድ የሚለው ስናይ መ ለሚለው ኤም ኢ የመጀመሪያ ፊደላቶች አናቢያቸው ኢ ነው። መ ለሚለው ደግሞ ኤም ስለሆነ ኤም ኢ ዋ ለሚለው ዳብሊ ኤ ዋ ለሚ ኤ ለሚለው የመጀመሪያ ፊደል ስለሆነ ዲኢ ለሚለው ደግሞ ዲ ብቻ። ምክንያቱም ድ ስድስተኛ ፊደል ስለሆነ አናብ የለውም ማለት ነው። ስለዚህ ለሚለው ኤም ኢ ዋ ለሚ ኤ ሚ ለሚለው ደግሞ ዲ ብቻ ማለት ነው። መዋደድ ሲጻፍ እንደዚህ ነው ማለት ነው። ኤም ኢ ዳብሊ ኤ መዋደድ ቀጣይ ያለውን ስናየው ደግሞ የደዱ መጀመሪያ ፊደል ደ አለ። ከደቀጥሎ የሰሱ ስድስተኛ ፊደል ስ አለ። ደስ እና የተቶ አራተኛ ፊደል ታ፣ ደስ ታ፣ ደስ ታ፣ ደስታ። ደስታ ለሚለው ደግሞ ለምታ ደስታ ለሚለው ደግሞ ለደ የመጀመሪያ ፊደል ስለሆነ ለደዱ ዲ ነው የምንጠቀመው። ዲ ኢ። ስ ለሚለው ኤስ ብቻ ነው ምክንያቱም አናባቢ የላቸውም፣ ስድስተኛ ፊደል ኤስ ታለ ሚለው ቲ ኤ ቲ ኤ ታ አራተኛ ፊደል ስለሆነ አናባቢው ኤ ነው የሚሆነው ማለት ነው። ስለዚህ ደ ለሚለው ዲ ኢ ስለሚለው ኤስ ታለ ሚለው ቲ ኤ ደስታ ሲጻፍ ዲ ኢ ኤስ ቲ ኤ ነው ማለት ነው። እሺ እዚህ ጋ ደግሞ የአኡ መጀመሪያ ፊደል አ ካ ቀጥሎ የገጉ መጀመሪያ ፊደል ገ አለ አ ገ እና የራሩ ስድስተኛ ፊደል ር አ ገ ር አ ገ ር አገር አ ለሚለው ኤ ገ ለሚለው ጂ ኢ ር ለሚለው አር ማለት ነው። አ ኤ ገ ለሚለው ጂ ኢ ር ለሚለው አር አገር አገር። ስለዚህ አገር የሚለው ኤ ጂ ኢ አር ነው ማለት ነው። እሱ ካየነ ከዚህኛው ደግሞ ሁለተኛውን ረድፍ ስናይ እና እዚጋ የገጉ መጀመሪያ ፊደል ገ አለ ከገቀጥለው የጠጡ መጀመሪያ ፊደል ጠ ገጠ እና የራሩ ስድስተኛ ፊደል የሰለየራሩ ስድስተኛ ፊደል ር አለ ማለት ነው። ስለዚህ ምን ይሆናል? ይሄ ገ ጠ ገጠር፣ ገጠር፣ ገጠር፣ ገጠር ለሚለው ገ ለሚለው ጂኢ ነው። ለገጉ ጂ ነው የምንጠቀም። ብዙዎች ግራ ትጋባላችሁ። ጄ አድርጋችሁ ሰርሙታላችሁ ጂ ስታዩት እና እንደዛ አይደለም ሆነው፣ ለገጉ ጂ ነው የሚሆነው። ጠ ለሚለው ደግሞ ቲም ተም ቲም መጠቀም ይችላል፣ እንደ ምርጫችን ነው። ቲኢ ጠ ለሚለው ቲኢ ለሚለው ደግሞ አር። ስለዚህ ገጠር የሚለው ጂኢ ገ ለሚለው፣ ጠ ለሚለው ደግሞ ቲኢ፣ አር ለሚለው ደግሞ ደግሞ ለሚለው ደግሞ አር ብቻ ማለት ነው። ገጠር ሲጻፍ ጂኢ ቲኢ አር። ይሄ ለተ የሆነ ነው የሚል ጥያቄ ሊነሳባችሁ ይችላል። በሁለቱም ይሆናል። ቲ ለጠም ለገም ይሆናል ማለት ነው። ለጠም ለተም ይሆናል ማለት ነው። እንዳገባቡ ነው እንዳገባቡ ነው እሺ እዚህ ጋ ስንመጣ ደግሞ የከኩ መጀመሪያ ፊደል ካለ ከከቀጥሎ ተ የመጀመሪያ ፊደል ከተ እና የመሞ አራተኛ ፊደል ማ ከተ ከተማ ከተማ ከተማ ከተማ እሺ እዛ ከተማ የሚለው ካየነ ከተማ ነው በእንግሊዘኛ ደግሞ ከ ለሚለው ኬ ኢ ነው ኬኢ ተለሚለው ሳይሆን ቲኢ ለቅዱ ለጣ ተጠቅመን ነበር። አሁን ደግሞ ለጣ ተጠቀምነው ማለት ነው። ትርጉም እንደሚሰጠው ነው። እናንተም ታነቡት። ቲኢ ማለሚለው ደግሞ ኤምኤ። ከለሚለው ኬኢ፣ ተለሚለው ቲኢ፣ ማለሚለው ነው ኤምኤ። ማራተኛ ፊደል ስለሆነ ኤ የሚሆነው ማለት ነው። ስለዚህ ከተማ ሲጻፍ ኬኢ ቲኢ ኤምኤ ነው ማለት ነው። እሺ እዚህ ጋር ስንመጣ ደግሞ የራሮ ስድስተኛ ፊደል ራ አለ። ከርቀጥሎ የቀቁ መጀመሪያ ፊደል ቃ አለ። ርቀ እና የተቱ ስድስተኛ ፊደል ት ርቀ ት ር ለሚለው አር ብቻ ምክንያቱም ር ስድስተኛ ፊደል ስለሆነ አናባቢ የለውም ማለት ነው። አናባቢ የለውም። ቀለሚለው ለሚለው ደግሞ ለቀቁ ኪዩ ነው የምንጠቀም የመጀመሪያ ፊደል ስለሆነ ኪዩ ኢ እና ት ደግሞ ቲ ትሆናለች ማለት ነው። ቲ ስድስተኛ ፊደል ስለሆነ አናባቢ የለውም። ስለዚህ ርቀት የሚለው ሲጻፍ አርኢ ኪዩ ኢ ቲ አአ ቲ ማለት ነው ርቀት ጻፍ እሺ ቀጣይ ስናይ ደግሞ የመሙ አራተኛ ፊደል ማ አለ ከማ ቀጥሎ የዩ መጀመሪያ ፊደል የለ ማየ እና የታቱ ስድስተኛ ፊደል ት ማየት ማ ለሚለው ከዚህ ማይተናል ከተማ ስን ማይተናል ኤምኤ ነው የሚሆነው ማለት ነው ኤምኤ ማ የሳ ለየ ዩ ዋይ ነው የምንጠቀም የመጀመሪያ ፊደል ስለሆነ አናባቢው ኢ ይሆናል ማለት ነው። ኤምኤ ዋይ ኢ ቲ ለሚለው ደግሞ ቲ ብቻ ተራ። ስለዚህ ርቀት ስንራሱ አይተናል ቲ ብቻ ማለት ነው። ስለዚህ ማየት ሲጻፍ ለማ ኤም ኤ፣ ለየ ዋይ ኢ፣ ለተ ደግሞ ቲ። ኤምኤ ዋይ ኢ ቲ ከሆነ ማየት በእንግሊዘኛ ሲጻፍ እንደዚህ ነው ማለት ነው። እሺ እዚህ ጋር ደግሞ እንያቸው ማለት ነው አብረን እዚህ ጋር የቸቹ ስድስተኛ ፊደል ቻ አለ። ከች ቀጥሎ የገጉ ስድስተኛ ፊደል ግ አለ። ችግ እና የራሮ ስድስተኛ ፊደል ር ችግ ር። ቸቹ ስንጽፍ ማወቅ ያለባችሁ ሲ ኤች ብለን ነው የሚጀምረው። ቸ ሲ ኤች ኢ፣ ቹ ሲ ኤች ዩ፣ ቺ ሲ ኤች አይ ያለ ነው የሚሄደው። እና ለቸቹ ሲ ኤች ነው ሲ ኤች ሲ ሲኤች ቺ ለሚለው ምክንያቱም አናባቢ የሌለበት ምክንያት ስድስተኛ ፊደል ስለሆነ ሲኤች ብቻ። ጊ ለሚለው ለገጉ ጂ ነው የምንጠቀም አናባቢ የለውም፣ ጂ ብቻ። እር ለሚለው ለረሩ አር ነው የምንጠቀመው ስድስተኛ ፊደል ስለሆነ አር ብቻ ማለት ነው። ስለዚህ ቺ ለሚለው ሲኤች፣ ጊ ለሚለው ደግሞ ጂ፣ እር ለሚለው ደግሞ አር። ስለዚህ ችግር ሲጻፍ ሲኤች ጂ አር ነው ማለት ነው። የችግር ተቃራኒ ደግሞ ድሎት የሚለው አዚጋ የደዱ ስድስተኛ ፊደል ድ፣ ከድ ቀጥሎ የለሉ መጨረሻ ፊደል ሎ ድሎ እና የተቱ ስድስተኛ ፊደል ት፣ ድሎ ት ድ ሎ ት ድሎት ድሎት። እሺ ድ ለደዱ ዲ ነው የምንጠቀሙ ስድስተኛ ፊደል ስለሆነ ዲ። ሎ ሎ ለሚለው ደግሞ ኤልኦ ኤልኦ ኦ ለለሉ ኤል ስለምንጠቀም ኦ ያደረግንበት ምክንያት ደግሞ የመጨረሻ ፊደላት አናባቢያቸው ኦ ስለሆነ ነው። ኦ ት ለሚለው ደግሞ ያው ተደጋጋሚ ላይ ነው፣ ቲ ነው ማለት ነው። ስለዚህ ድሎት ሲጻፍ ድ ለሚለው ለዲ ዲ፣ ሎ ለሚለው ኤል ኦ፣ ቲ ለሚለው ደግሞ ቲ፣ ዲ ኤል ኦ ቲ ድሎት ሲጻፍ እንደዚህ ነው ማለት ነው። እሺ እነዚህ ሁለት ፊደሎች አሉ። የሰሱ ሁለተኛው ፊደል ሱ እና ቅ ስድስተኛው ፊደል ሱ ቅ ሱቅ ሱ ኤስ ነው። ለሰሱ ዩ አናባቢ የሆነ ደግሞ ሁለተኛ ፊደሎች አናባቢያቸው ዩ ስለሆነ ነው። ቀጠይ ቅ ስድስተኛ ፊደል ናት ኪዩ ብቻ። ሱቅ ሲጻፍ ኤስዩ ኪ ኤስዩ ኪዩ እሺ። እነዚህ ደግሞ የመጨረሻውን ቃል እንያት ማለት ነው። የአኡ ስድስተኛ ፊደል አለ፣ ከቀጥለው የራሮ ስድስተኛ ፊደል ር አለ እና የከኮ አራተኛ ፊደል ካ ርካ እና የተቶ አራተኛ ፊደል ታ ርካ ታ እንግዲህ እ እ ስንል በኢ ነው የሚጀምር ፊደል በኢ ነው የሚጀምረው ማለት ነው። የአ ኢ ጋትም ስድስተኛ ፊደል ዋና ቃሏ ኢ ብቻ ናት። ረ ለሚለው ደግሞ አር ብቻ ስድስተኛ ፊደል ሲሆን ካ ለሚለው ደግሞ ኬ ኤ ኤ የአራተኛ ፊደል አናባቢ ነው ብያለሁ ታ ለሚለው ደግሞ ቲኤ ቲኤ ስለዚህ እርካታ ሲጻፍ ኤ ኤ ለሚለው ኢ ለሚለው አር ካ ለሚለው ኬኤ ታ ለሚለው ቲኤ ስለዚህ ኢ አር ኬኤ ቲኤ የሚለው እርካታ ማለት ነው ማለት ነው በእንግሊዝኛ ሲጻፍ ስለዚህ እናንተ ከዚህ ደስ ያላችሁን ቃል መርጣችሁ አንዱን ኮሜንት ጋር ትጽፉልኛላችሁ ማለት ነው በቀጣይ በሌላ ቪዲዮ በሂሳብ ሆነ በእንግሊዝ እስክንገናኝ መልካም እንዳትረሱት። ለሌሎች ሰዎች ሸር አርጉላቸው። ይሄ ለብዙ ሰዎች ይጠቅማልና ማለት ነው። ሰላም አለይኩም።